ማሮች እያያችሁ እስኪ ቀምሼ ላሳያችሁ። ዋን በጣም ጣጣ ማሮች፣ የውዶች እንዴት ናችሁ? ሰላም ናችሁ? የቤት ሾው ቤተሰቦች ይህን ቤት ሰብስክራይብ ያደርጋችሁ ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ ኮሜንት ላይ አሳባችሁን ስጡኝ። ከካሜራ ተደብቄ ልሰራው ነበርና ለእናንተ ላካፍላችሁ ብዬ ከጀመርኩት በኋላ የሆነ ነገር መጣልኝና፣ እንዴ ለምን ለህቶች አላሳያቸውም ብዬ ይህን መቼም፣ አረብ ሀገር ታውቁታላችሁ። እኔ ሴትዮ ስሬ ስትለይ ስሰራ ቆለጥ ቆለጥ ቆለጥ እያኩያ ጎመጎም ነበር ምሰራውና ያስቀምጣለው ገብሬ አስተካክልሽ ገብሬ ከእዛ እቆርጠዋለሁ እንደዚህ። ሳያዩ ራሱ አይቶ በግምት መስራት ነው፣ ሁሉ ነገር ማለት አይጣበቅባቸው። እኔ በነገራችን ላይ ይህን ነገር ስትሰራ በጣም የቀልድ ነገር ነው፣ በጣም ሰው ቤት እንደ ምናምን እንደ ሰነፍ ምናምን። በጣም ሙያ አለኝ። ሁሉም ሰው ሙያ ይኖረዋል። ለምን ሙያ የማይኖረን ልብ ብለን ስለማናይ። እኔ አሁን ስደት ላይ እያለሁ ልብ ብዬ ስላየሁ ነው ይህ ነገር የጠቀመኝ ማለት ነው። ይኸው ባጭሩ ማሽን አያስፈልግ ልክ እንደ ማሽን ያችሁት። አረቦች በማሽን ነው የሚሰሩ ሰነፍ ስለሆነ ማለት ነው። እኛ ግን

ለያ ልመና እኮ መቼም አትልመሽ። ከሰው አትጠበቅ። ከሰው መጠበቅ ያ እስኪ በአረበኛ ስሙን ያወቃችሁ አስቀምጡልኝ። በአረበኛ ስሙን ያወቃችሁ ኮሜንት ላይ አስቀምጡልኝ። በቃ ይሄ አበሻ ብስኩት ብስኩት ነው የሚለው። እንደዚህ አይነት ነገር በቃ ብስኩት ነው ብስኩት ነው ብስኩት ነክ ነው ብስኩት ነክ ነው ነው የሚሉት። ገንዘብ ነገር የወደቀው እንደ ቆሎ ከመሬት እያነሳን ነው ያደግነው። ሱስ ከሆነ ይቀደድብሃል። ከዛ ሲጠብስ ደሞ ይፈነዳል። መካከለኛ ዝም ብሎ መጠፍጠፍ አይደለም። ታንታሉ እንደራሴ እዚህ ቤት መኮረኒ ሲሰራ፣ ሳምቡሳ ባባ ሳምቡሳ ሲሰራ፣ እንደዚህ ጣፋጭ ነገር ሲሰራ ደስ ይላል አይደል? ደስ አይለኝ ማለት አለም ገብሪ ገደለክ

ቤትዬ ትለያለሽ ለጎ ስታይ እራስ ትለያለሽ። እና ማሮችዬ ይውላችሁ፣ እንዲሁ ኑሮ ተወደደ ብላችሁ ከምትጨላነቁ በስደት ከምትኖሩ ማሮች ይኸው አያችሁት፣ እኔ ኢትዮጵያ ላይ ቁጭ ብዬ አረብ ሀገር ሲበላ የነበረው ምግብ ከቤት ውስጥ እበላለሁ። ቀልዳላችሁ። ይህን እኮ አስጠብሰውን ሳይሰጡ ነው የሚጨርሱት፣ የሚገርማችሁ ነገር

ፉርም ቢኖረኝ ውዶች፣ ማሮች ሰው ባለው ነገር መደሰት አለበት ስላችሁ በምክንያት ነው። ቤቲ ባላት ነገር ትደሰታለች። ይሄው ውጭ ሀገር ነው፣ መሳሪያ የለኝም፣ ፉርም የለኝም፣ ምን የለኝም ይሄ መጠቅለለው የለኝም ማለት አያስፈልግም። ምክንያቱም በቃ እያችሁት እኔ ያማረኝን ነገር በሆነ ሲስተም አርጌ ለምን ይሄን ላደርገው ያሰብኩት እያችሁት ባለኝ ነገር ምደሰት ሴት ስለሆኑት ነው። በቃ እንደዚህ አርጌ ሰው ስጋ ቁርጥ ሲያምረው ቲማቲም ቆርጦ ይበላ አይደለም? ስለዚህ ሰው ባለው ነገር እያመሰገናችሁ ፈጣሪያችሁን እንደዚህ ሰጣንሻለሁ፣ ለከፈስ እንደዚህ እያረጋችሁ እየሰራችሁ ይሄው እንዴት እንደሚያምር አያችሁት። እንደዚህ አድርጋችሁ መብላት አለቅ። ምንም ፕሮሰስ ምንም አያስፈልግም። ከፈለጋችሁ ክሰል አያይዛችሁ በክሰል ከፈለጋችሁ፣ በእንጨት ከፈለጋችሁ መጥበሻውም የለኝም እንዳትሉ፣ በዛይ በአገኛችሁት፣ በድስት በማንኛውም ድስት ይሆናል። ይሄን እንዲያርጋችሁ ዘይታችሁን ጭምር አርጋችሁ ሳትሳሱ ዱቄታችሁን ግዙት ታርጋችሁ የሚበላሽባችሁ የፈራችሁ ሰዎች የሚበላሽባችሁ አንዱ ዙር ነው። እኔ ግን እዚሁ እግዚአብሔር ይመስገን አልተ አልተዋረድኩም አልተበላሸብኝም። በሰለ ምንም አላለን ይዘረፈገፋል ብዬ ነበር በጣም ስላልተጣበቀ ግን፣ እኔም የምሄድበት ቦታ ስላለኝ በጣም ቸኩያለሁ። ሊጡን የምታወቁት በቀዝቃዛው አይደለም። በቃ በሙቁሃ ኖርማል ሙቁሃ አይደል? በሱ ነው የምታወቁት። በቀዝቃዛ ካቦካችሁት እንደዳቦ ነው የሚሆንባችሁ። እና ወዶችዬ ይሄን ይመስላል አያችሁት። በቀን እያደረጋችሁ ሰርታችሁ ብሉ። ይሄው አሁን ይጫርሻል ነው ለቁርስ ብቻ ነው የሰራሁት። ይሄው እዚህ ያለውና ይሄ ይሄ ይበቃናል። ይሄን ቆንጆ ሻይ ተቀዱና ክሽ ክሽ ክሽ እያረጋችሁ ወይ ነው አይ ቢት እኮ ትለያለሽ ገብሪኩም ስታግንታ ስለዚህ እንደዚህ እያረጋችሁ ሰርታችሁ ብሉ። ወጥ ጀማሮች ላሳያችሁ እንደቆርሽ ትኩስ ነው ያቃጥለኛል። አያችሁት? እንደዚህ አርጋችሁ ፈርታችሁ ብሉ እና ማሮቼ የሆነ ኢትዮጵያ ላይ ሆኜ ጫካ ውስጥ ሆኜ ምንም ነገር ሳይገድበኝ አንዳንድ ነገር ይጀላችሁ እንድመጣ ሳብስክራይብ፣ የእሳት አደጋዋን ነካ እያረጋችሁ አጥፏት። የእሳት አደጋዋን ነካ አርጓት፣ ቀይዋን ላይክ አርጉት። ሸር ኮሜንት ኮሜንታችሁ እራሱ ለኔ ብርታት ይሆነኛል ስለዚህ ወደፊት ወደፊት ወደፊት የአረብ ሀገር ሴት መጣም እከፍታለሁ መጣም መጣም በቃ ከአረብ ሀገር ሴት መታ ሩዝ ፓስታ በዶሮ ሩዝ በዶሮ ምናምን ምናምን እሰራለሁ ስለዚህ ይህን እያሰብኩ ነው እኔ ይህን መጣም እከፍታለሁ እያልኩ ነው ስሙንም መጣም ነው የምለው በቃ ስለዚህ እያሰብኩ ስለሆነ አበረታችሁኝ ወጥቼ ላይክ ሸር አድርጉ መስራት ያስከብራል መስረቅ ያሳፍራል ትላላችሁ መስራት፣ ያስከብራል መስረቅ፣ ያሳፍራል። ቻው፣ ደህና ሁሉ። ግን በነገራችን ላይ አያችሁ፣ ከእናንተ ጋር እያወራሁ ባንዴ የበሰለ። ዋ ቤቴ ትለያለሽ። ጉድ ሞርኒንግ ፈጡር። ቻው።